ስሪ የነበረው ማለት ነው። ቆንጆ ሶስተኛውን ግን አሸንፍ ያለው ቤስቶፍ ስሪ ነው። ዋነኛው ሶስተኛው ነው አይደለ? አሸንፍ ሶስተኛው ዝም ነው ማለት ነው መጀመሪያ

ትጫወታለህ አትጫወትም? እጫወታለሁ አልጫወትም፣ አጭር መልስ። እኔ አመሰግናለሁ እኔ ማለት ነው አመሰግናለሁ እኔ ማለት ነው። እየተናደድኩ አይደለም እኔ ክርክር አይሞችም። በእናትህ አደ ትጫወታለህ ወይስ አትጫወትም?

የስ የስ እየተባልክ ነው ፈርተና ከራይ መጀመሪያው ጫወታ ወይስ አትጫወትም፣ እንዳለ የስ ነው እያለ ያለው ኮሚንቱ እንዳለ፣ አራተኛ ነው የስ ነው። ኢቨን ፈርቶ ነው ሁላ እያሉት ነው ሰው። ትጫወታለህ ወይስ ትጫወን? ካልተጫወት ደህና ሰንብት፣ በደህና ተጫወት። ከፈራ ደህና

ተጫወት እየተባልክ ነው። ኮሜንቱ እንዳለ እንዴ? ምን ነው የአንተ ኦዲየንስ አይጽፍም እንዴ ኮሜንት? አራተኛ ኮ እያልኩ ነው። ፈርተው ነው ሲያዩት፣ ሶስተኛ ላይ በቃ ወይኔ

እርግጥ ስላልገባሽ ነው እያሉሽ። ቆንጆ ብስራት አመሰግናለሁ። ይኸውልህ እኔ ከታች ያለው ነው እያነበብኩልህ ያለው።